ምንም ታስጠሉ ለማንኛውም፣ ናኦሚ ሳይበስበት ወይ ወደ ሕክምና ወይ ደግሞ ጸበሉ ሰደውሽ እቃውን ሳታቆሸሽ አትሄጂም ብዬሻለሁ። አምላኬው የትቅስት ውስጠኝ፣ እኔ ምን አገባኝ እንዴ በውጥ ለውሽ የለ አሌልም እንዴ፣ ደግሞ ንብረቴ፣ እንዳታባክኝ እና ምን ላድርግልኝ? ቆይ፣ እንዴ ምን እየሆንክ ነው? የምር ነው የምላችሁ። አሁን ህፃን ይሄ አራት ህፃን እየመሰላችሁ ነው ለታችሁ፣ የምር ናኦሚ ወይ ለዚህ ሰው ኢትዮጵስን ሰላም ሰላም። ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ርፍርፍ ይበልልኝ እያልኩኝ ዛሬም ጽናት ክፍል አርባን ይዤላችሁ መጥቻለሁ። እንግዲህ ውድ ቤተሰቦቼ እንደተለመደው ቪዲዮን ተወደዳችሁት ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ ቤተሰብ ያልሆናችሁም የደውል ምልክቷን እያጠቆራችሁ ቤተሰብ እንሁን እያልኩኝ በአክብሮት ከወዲሁ ጠይቃችኋለሁ። ውድ ቤተሰቦቼ ቤተሰብ ሆናችሁም እያበረታታችሁኝ ላላችሁ አይዞች በርቺ እያላችሁኝ በኮመንት በአስተያየት እያበረታታችሁኝ ላላችሁ የላቀ ምስጋናዬን አቀርባለሁ። ውድ ቤተሰቦቼ እንግዲህ እንደተለመደው ጽናት ክፍል አርባ ላይ ከተለቀቁት መካከል የተወሰኑ የተወሰኑትን ይዤላችሁ መጥቻለሁ። እንግዲህ ውድ ቤተሰቦቼ አዳምጡኝ እላለሁኝ። እንግዲህ ጽናት የኪራ ፍቅር ይዟት፣ ያው እንግዲህ ያው ፍቅሯን ፍቅሩን አልገለጸችለትም አልተናገረችም እንጂ እያቁነጠነጣት ነው። አልተኛችም፣ አላደረችም ስትቁነጠነጥ ነው እንግዲህ ያከራየቻት ጓደኛዋ የመጣችው ከዛ ምንድን ነው፣ ምን ሆነሽ ነው አልተኛሽም እንዴ? ብላ ስትላት፣ ያው እንግዲህ የኪራን እንትን ነው እንግዲህ። እሱም ቤት የእሱም ቤት ጥዬ እስከወጣሁ ድረስ እንዴት ተኛለው? ያው ጨንቆኛል ማለቷ ነው እንግዲህ። ከዛ ምንድን ነው ብላ ትጠይቃታለች መልሳ። ተንቅልፍሽ አልተኛሽም እንዴት ትላታለች። እንግዲህ ተናዳ ነው ያለችው እሷ ስለተናደደች ነው እንደዚህ ያለችው። ፍቅር ይዞች ነው ትላታለች እሷን መልሳ። ጽናትም ፍቅር ማለት ምን ማለት ነው ትላታለች። ከዛን እኔ ልንገርሽ ብላ እንግዲህ ስለ ፍቅር ታብራራታለች ሀና። ስደውልልሽ አልደነገጥሽም ትላታለች ኪራ። ተመታ ስትልሽ አልደነገጥሽም? ጽናትም እንደዚሁ አዎ ደንግጫለሁ አው መልሻለው፣ አዎ አው እያለች ስትመልስላት ነበረ። ግን ሲነካካሽ ምናምን የምትለው አማርኛ ላይ ስትደርስ ምንድን ያለቻት፣ ኮስተር ብላ አይለኝም ነው ያለቻት። እንግዲህ አይለኝም ብላ ነው ያለቻት። እንግዲህ እሷም ያው ተናደ ያው ብትወደው ነው አይደለ እንቅልፍ ሳይዛ ስታንቆራጠጥ ያደረችው ግን እሷ እሱ እኮ እንግዲህ ጣሪያ ውስጥ የሚሰነጠቅ ሲያንኮራፋ ነው ያደረው እያለች ስትቀልድ ነበረ። ጓደኛዋም እንግዲህ በዛ ተናደሽ ነው አፍጠሽ ያደርሾ ምናምን እያለቻት ነበረ። ስለ ሃኒም እያወሩ እያለ ሃኒ እንዳጋጣሚ ትደውላለች። ልክ ስትደውል ጽናትም እድሜዋ ረዝጅም ነው ስናማት ደወለች ትላለች። እንግዲህ ሃኒየም ወዲያው ደውላ እያዋራቻት እያለ ስለ ቤተሰብ መታመም ነው የነገረቻት። እንግዲህ የቆሸሸውን ቤት አጽጅልኝ ነው ያለቻት ነና ቤቱን አጽጅልኝ ምናምን ነው ያለቻት። ጽናትም እንግዲህ እሺ እግዚአብሔር ይማራቸው ብላ አስማለቻት። እስቲ ማን ይሙት ብለሽ ብለሽ በይ ብላ አስማለቻት። እሺ በቃ መጣለሁ እግዚአብሔር ይማራቸው ምናምን ብላ እንግዲህ ጓደኛዋም ተገኗ ቁጭ ብላ ምንድን ነው ትላታለች። ሹክ ሹክ ብላ ምንድን ነው ምን አዲስ ነገር አለ ምን ተፈጠረ ብላ ትላታለች። እሷም ያው ዘመዶቿ፣ ክስቶቿ ምናምን ታማ ነው እሳቸው ለብዙ ሰዎች ከለላ ነበሩ በጣም ጥሩ ሰዎች ነበሩ ምናምን ብላ ትናግራታለች። ጓደኛዋም እና ምንድን ነው የምትልሽ ብላ ትላታለች። ጽናትም ቤቱን ሂጂና አጽጅልኝ ነው ምትልሽ፣ ትላታለች ምትለኝ ትላታለች። እንግዲህ ጓደኛዋም ደስ ይላትና ሂጃ እንዲያውም በዛው ምናምን እያለች እንግዲህ ስትላት ነበረ። እንግዲህ ማለት እያለች ስትላት ከዛን አብረን እንሄዳለን፣ ቁርስ ምናምን ምስራ በልተን አብረን እንሄዳለን ምናምን ስትላት፣ ግን ጓደኛዋ ተማን ጋር ስትላት፣ ከአንቺ ጋር ትላታለች ጽናት ግን ታሁን ወዲያማ ያው እንደዚህ አይነት ጦስ ውስጥ መግባት አልፈልግም እያለች ስትል ነበረ። እንግዲህ ጓደኛዋ እሷም ማለት እኔ አልሄድም ብላት ሻወር ልግባ ብላ ሄደች። እንግዲህ ጽናትም አምላኪ ሹልክ አድርገክ እንዳወጣኸኝ ሹልክ አድርገክ አስገባኝ እያለች እንግዲህ ስትጸልይ ነበረ። እንደዚህ እየጸለየች እያለ ትሄዳለች እየሄደች እያለ መንገድ ላይ እየሄደች መንገድ ላይ እየሄደች እያለ ኪራ ያገኛታል። ኪራ ሲያገኛት እንግዲህ ያው እያደናቀፈች ለመውደቅ አስባ እንግዲህ ልትወድቅ ነበረ። ልክ ስትወድቅ ምን ይላታል። አላወቃትም ነበር መጀመሪያ ልክ እንደ መውደቅ ስትል እኔ ድፍት ልበል ይላታል። መለስ ስትል ጽናት ነኝ አንቺ ይላታል። አንተ ትለዋለች። እዚህ ምን ትሰር ያለሽ ተደብቀሽ እየተከታተልሽኝ ነበር እንዴ ብሎ ይላታል። እኔ ነኝ አንተን የምከታተለው ሲጀመር አንተ በዚህን ሰዓት ምን አስነሳክ ብላ ትለዋለች። እሱም አንቺን ለማየት ነዋ ምናምን ይላታል። አንቺን ለማየት ነዋ አንጨረጨረ ሽኮ ያው ተወጅኛለሽ ማለት ነው። አንጨረጨረ ሽኮ ኪራ ተመታ ሲባል ምናምን ይላታል። እንግዲህ ምን አልሽኝ ብላ ስትለው እንደሰማ ከሆኑ እናቴ ምን ትላለች መሰለሽ፣ አንድ ድንጋይ ሁለተኛ ታደናቀፈ ብሎ ጨርሽበት አንቺ ይላታል። ብስጭት ትልና ታጠገቡ አጠገቡ ትሄዳለች። እንግዲህ እንደዚሁ እየሄደች እያለ ትሄዳለች ቤት ቤት ስትሄድ ቤት ሄዳ፣ ናሆም ይመጣል። ናሆምም ምን ትሰሪያለች ደግሞ እዚህ ይላታል። እንግዲህ ልብሴን ልወስድ ነው የመጣሁት ምናምን ትለዋለች። እስቲ በቃ ትንሽ ቁጭ በይ፣ አረፍ በይ ይላታል። እሱም ከዛን እሷን ቁጭ ብላ እያለ ቆይ አሁን ልብሴን ይዤ ልምጣ አብላ ትሄዳለች። ልክ ልብሷን ለማምጣት ትሄዳለች። ናሆምም ቁጭ በይ ትንሽ ቁጭ በይ መጣሁ ብሏት ነው የሄደው። ሀን ጽናትም ልብሷን ይዛ ትመጣለች። በፌስታል አድርጋ ልብሷን ይዛ ትመጣና ሶፋው ላይ ቁጭ ብላ ነበረ። እንግዲህ ቁጭ ብላ እያለች ልብሷንም እያረጋገፈች እንግዲህ ሀሳብ እያሰበች ነው። ምን ልስራ ቤቱን ቆሽሿል እያለች ነው እንግዲህ ግራቀኟን እያየች ነው ወደ ግራና ወደ ገኝ ቤቱን ላጽዳው እንዲህ ቤቱ ቆሽሻ እንዲህ እያለች ነበር፣ በዚህን ሰዓት። ከዛም ተነስታ ትሄዳለች። ተነስታ ስትሄድ ወደ መኝታ ክፍሉ ስትገባ እንግዲህ በጣም ቆሽሿል። የኪራ አልጋ ምናምን ቆይ ይሄ ልጅ ምንድን ነው እያለች እንግዲህ አልጋውን አነጣጥፋ ምን ብላ እያነጣጠፈች እያለ ይመጣል እንጂ ኪራ አልጋ እያነጣጠፈች እያለ ኪራ ይመጣባታል። እሷም ያላየችውም ከኋላ ቆሞ እያዳመጣት ነው። እሷም እየተልጎመጎመች እንግዲህ እንደዛ እያለች እያነጠፈች እያለ እሱ ይመጣል። እሱ አዳምጦ አዳምጦ ከጎኑ ቆሞ አዳምጦ አዳምጦ ማናስታይክ ይልኛለሽ እያለ ይላታል። ምንድን ነው የምትለው? ስላነጠፍኩልክ ነው ብላ ኮስተር ብላ ትመልስለታለች። እንደዛም ብሏ ተበሳጭታ ጥላው ትሄዳለች። እንደዛም ሆና እያለ እንግዲህ ኪራም ተናዶ ናሆመም ቁጭ ብለው አንድ ላይ እየተጫወቱ እያወሩ ነበረ። እንግዲህ እንደዛም እያወሩ እያለ ለምን እዚህ መጣሽ? ምን ልሰሪ መጣሽ? ብቻ የኪራ አመሉ ምንም ሊያዝ አልተቻለም። በመጨረሻም ደውሎላት ነበረ፣ ቆንጆ ሴት አግብቻለሁ ብሎ እየደወለላት ነበረ። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ከቻልኩ ደግሞ ቀጣዩን ፓርቲ ይዤላችሁ